ማሜናላንቴ ስለ ንጽህናቸው እንደ አቡነ ዘራቡሩክ አስራ ሁለት ክንፌት ሰጣቸው በመባርቅት ላይ እየተጫኑ ወደ ሲኦል በመሄድ ነፍሳትን እንዲያወጡ ጌታችን ስልጣንን የሰጣቸው ካህንም ንጉስም የሆነው ሀናፄ መቅደስ ቅዱስ ላሊበላ አስራ አንዱን አብያተ መቅደሶች ከማነጹ በፊት በትህትና ወደ ገዳማቸው ሄዶ ቡራኬን የተቀበላቸው ወደ ብሔረ ህያዋን ገብተው ከሞት ፊት የተሰወሩት ታላቁ ኢትዮጵያዊ ጻድቅ አቡነ ሐዋርያ ክርስቶስ ዛሬ ግንቦት 16 ቀን የተሰወሩበት ዓመታዊ በዓላቸው ነው። ጻድቁ አቡነ ሐዋርያ ክርስቶስ በእመቤታችን ብሥራት ተጸንሰው በሐምሌ 16 ቀን ተወለዱ። ባደጉም ጊዜ ወደ ደብረ በንኮል አቡነ መድኃኔ እግዚ ገዳም ሄደው በጻድቁ እጅ መነኮሱ። ከዚህም በኋላ በእግዚአብሔር ፈቃድ ወደ ተከዜ በረሃ መጥተው እናታችን እመቤታችን ቅድስት ድንግል ማርያም የፍቅሯ እና የቃል ኪዳኗ መገለጫ የሆናቸው ዘንድ ታቦተ ኪዳን ምሕረትን ሰጥታቸው የተከዜ ምዕራፈ ቅዱሳን አቡነ ሐዋርያ ክርስቶስ አንድነት ገዳምን መስርተዋል። በተጋድሎ ጸንተው ብዙ ገቢረ ተአምራትን ሲያደርጉ ከኖሩ በኋላ እንደ ነቢዩ ቅዱስ ኤልያስ በእሳት ሰረገላ ተጭነው በዛሬዋ በግንቦት 16 ቀን ወደ ብሔረ ሕያዋን በመግባት ከገጸ ሞት ተሰውረዋል። በሐሳዊው መሲህ ዘመንም ከነ ቅዱስ ኤልያስ ጋር ተገልጸው በሰማዕትነት ያርፋሉ። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ ሐዋርያ ክርስቶስ ጸሎት ይማረን፣ ይቆየን።